ምዳስ ነው አይደል? ቆይ፣ አንተ ግን ምን አይነት አውሬ ነህ? በእኔ እህቴ ቀልድክብኝ፣ አይበቃም አንድ ሰው? እባክህ ኤርሚያስ ከዚህ ቤተሰብ ራቅ፣ በተለይ ደግሞ ከዚች አንድ ፍሬ ልጅ ራቅ እባክህ። አንቺ ግን በጣም ትገድሚያለሽ። ኤርሚ እኮ ስለ አንቺ አንዳንድ ነገር ጠይቄያት ነበር። እንደምትጠላሽ በጣም ግልጽ ነው። አንቺ ግን ለጠላትሽ ማር ነሽ። እና ምን አገባ ከዚህ በኋላ በማንም ተጎድተሽ መጣል ቢገባ፣ እኔን ከአንተ በላይ የጎዳኝ ሰው የለም። እባክህ ለአባቴ ስልኖርበት ከኔ ራቅ። አንቺ ራስሽ ይሆናል በዘዴ እዚህ ቤት እንዲመጣ ያደረግሽው። አሁንም ቢሆን በዚህ ታሪክ ላይ ተጎጂዎቹ እኔና ኑሐሚን ብቻ ነን ስለዚህ ነው አለፍ ነፈሽ ቤቱ ድረስ የመጣሽው። እኔ ምንም ቅሬ ይልቅስ ለራስሽ አስቢ። ምን ልታረጊ እኔ ከዚህ በኋላ ምን እንዳይመጣብኝ ነው? ወይስ አሁን ፍቅር የእሱ ፍቅር ሳይሆን የገንዘብ ፍቅር ነው ነው ሌላ

ኤርሚ ኑሐሚን ካለችበት ግቢ እንደምንም ብሎ በሹፌርነት እንዲቀጠር ነገሮችን ያመቻቸ ቢሆንም እሱ እንዳሰባቸው ሊሄዱለት አልቻለም። ምክንያቱም ከእመቤቷ ከወይዘሮ ዝናሽ የፍቅር ጥያቄ ቀርቦለታል። እናት በሚያሳዝን ሁኔታ ልጃቸው ጋራ ምንም አይነት መቀራረብ እንዳይኖረው ማስጠንቅቀውታል። ልጄ ገና አንድ ፍሬ ልጅ ናት። ከዚህ በኋላ እንደውም ለልጄ ሌላ ሹፌር መቅጠር ሳይኖርብኝ አይቀርም። ኤርሚያስም በጣም ተደናገጠ። ምን ነው ከስራ ሊያባርሩኝ ነው እንዴ? በማለትም እመቤቷን ይጠይቃሉ። ሆኖም ከዚህ በኋላ እመቤት እንዳትለኝ ስሜ ወይዘሮ ዘሮ ዝናሽ እባላለሁኝ። ላባርር ሳይሆን ለእኔ ሹፌር እንድትሆን ስለፈለግኩ ነው በማለትም በፍቅር ሊያባብሉ ገብተዋል። ኤርሚ በጣም ደንግጧል። ይህንን ክስተት ኖሐሚን ትከታተል ነበረ። ሆኖም በእስከ መጨረሻም እስኪ ወደ ውጭ ይዘኝ ውጣ በማለትም አሁን የእሳቸው ሹፌር ሆኖ የተቀጠረው ኤርሚም ጉዞ ላይ ሳሉ አንድ ስራ ልሰጥህ ነበር ይሉታል። ኤርሚም ምን አይነት ስራ በማለት ይጠይቃል። ሆኖም የናሆሚ ፍቅረኛ ዛሬ ቤትን ለምሳ የመጣችውን ሴት እንድትከታተልልኝ ብለውታል። ይህኔ ኤርሚ በጣም ተደናግጧል፣ ምክንያቱም የሱን ፍቅረኛ ናትና። ሰላም ጤና ይስጥልን ውድ የቻናሌ ቤተሰዎች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖሃሚን ክፍል ሀያ ሁለት ዛሬስ ምን አዲስ ነገር አለ? አብራችሁን ቆዩ። እንግዲህ በባለፈው ክፍል ኖሃሚንን ወርቅ ሰረክሽ በማለት እናትና ልጅ በእነሱ ሴራ ጠልፈው ሊጥሏት ነበረ፣ ነገር ግን ኖሃሚን ቀድማ ስለነቃችባቸው ይህንን ወርቅ አንስታም ወደ ነበረበት አስቀምጣለች ታዲያ በዚህ የተናደዱት አባትም ልጃቸውን በጥፊ ነበር የመቷት። ናሆምም ፍቅረኛውን የሚያስተዋወቅበት ቀን ስለደረሰ አምራንን ይዞ ወደ ቤት ይከሰታል ነገር ግን የቤታቸው ዘበኛ ሆኖ እየከፈተላቸው ኤርሚ ነበረ ይህኔ አምራን በጣም ትደናገጣለች እዚህ ምን ትሰራልህ አለችው ኤርሚም በሹፌርነት ሙያ እነሱን ሊያገለግላቸው እንደተቀጠረም ገልጾላቸዋል ናሆሜም ኖሃሚንን ከዝግጅታችን ልብስሽን ቀይረሽ ዘንጠሽ እንድትመጭ እዚህ ላይ ደግሞ መኮሳተርሽን ትተሽ በፈገግታ ቀይረሽ እያለም ብዙ ነገር እየተናገራት ነበረ። ሆኖም ኖሃሚን በጣም ባነጋገሩ ተገርማ አሁን ከዛች ክፉ ሰይጣን ሴት አንተ ተወለድ ክልበል ለነገሩ ማህፀን ውስጥ የማንሆንና የናትወድ ዥንጉርጉር ማለትም እህትየዋ በጣም ክፉና እያመነጫጨቀቻት ሳለ ናሆሜ ግን ለኖሃሚን በጣም ያዝንላታል፣ ይሳሳላታል። ሆኖም ከዝግጅቱም በተባለው መሰረት ቤተሰቡ ተጠራራ፣ ተሰባሰቡም። እናት ግን አንዳየቻት አምራን አልወደደቻትም። የማን ልጅ ነሽ? የማን ዘር ነሽ? በማለት ጥያቄዋን ታስከትላለች። እናትና አባቷ በህይወት እንደሌሉም ገለጸችላት። ምን ሀብት ንብረት አለሽ? ስራሽስ ምንድን ነው አለቻት። አምራንም ቤትና መኪና እንዳላት ትናገራለች። ይህ ብቻ በቂ አይደለም በማለትም እናት አሁንም ከአምራን ጥያቄዋን አላነሳም ብላለች። እንግዲህ ሀብት አይደለም የሰው ልጅ ሚዛኑ፣ ከተሳሰቡ ሰርተው ነገ ያፈራሉ በማለት አቶ ለይኩን ይናገራሉ። እንግዲህ በዚህ በጨዋታቸው መካከል ኖሃሜን ለብሳና ዘንጣ ወደ ሳሎን ትከሰታለች። ይህኔ ናፎሜ በውበቷ ፍዝዝ ብሎ ይቀራል። በጣም ደንግጧል። እንዴት አባቷን እየ የምታምረው ይላሉ አቶ ለይኩን ነው ኑሐሚንን። ይወዷታል። ና አቤት ትህትና፣ በጣም የምትገርም ልጅ ናት እኮ እያሉ ማደናነቃቸውን ተያይዞታል። እንግዲህ በዚህ ውጥረት ውስጥ ያለችው አምራንም ትናደዳለች። ሁሉም የመጡት ቤተሰቦችም ጉዳይ አለብን እያሉ ለአምራን ምንም ቦታ ሳይሰጧት ተነስተው ይሄዳሉ። ይህኔ ቤተሰቦች እየወደዱ አይመስለኝም ከእህት በስተቀራለችው። ምክንያቱም እህቱ ገና እንደመጣች ነበረ አምራን ጥሩ ፈገግታ የሰጠቻት ሆኖም አባዬ ወዶሻል፣ እማዬን ደግሞ እንደምንም ብለን እናሳምናታለን እያለ ናሆሜ እየነገራት ነበረ። እሺ ወደ ሽንት ቤት መሄድ ይኖርብኛል አለች። ምክንያቱም ኖሐሚንን ማግኘት ትፈልጋለችና ወደ ደረጃ ስትወጣ ግን ኖሐሚን እዛ ደረጃ ላይ ቁጭ ብላም ታገኛታለች። ሆን ብለሽ ነው አይደለም ወደዚህ ቤት የመጣሹ ማለትም ሀብት ንብረት ፍለጋ? ለምን ከናሆሜ ራሳ ትወርጅም አለቻት። ኑሐሚንም ቀጠለች። አፍቅረሹና ወደሹ ሳይሆን የሱን ገንዘብ ለመጠቀም ነው። በዚህ ምስኪን ሕይወት ላይ ስትጫወችብኝ ዝም ብዬ አላይሽም፣ በማለትም ጉርቧን እንቅት አድርጋታለች። ታውቅ ያለሽ ስትል ከሰከሽ ኩያ አስኩሽኔ ነኝ ከኤርሚ ጋር ተኝተሽ ሳለ እጅ ከፈንጂ ይዤሻለሁ አለቻት። እናም እኔ ሳላውቅ ያደረኩትን አንቺ ደግሞ አሁን እያወኩኝ ብዙ ርቀት እንድትጓዥ አልፈቅድልሽም በማለት በማለትም በአምራን ላይ ያፈጠተችባት። አምራንም እሺ ግልጽ ጦርነት ጀምረሻል ማለት ነው፣ እንዲህ ባትፈታተኝ መልካም ነው አለቻት። የማትጀምሪውን ጦርነት እንዳጨርሽው በማለትም አምራንን ብሽቅ ነበር ያደረገቻት። ኖሐሚን ድንገት ወደ ቤታቸው በር ስትወጣ ያገኘችው ኤርሚን ነበረ። ምን ልታደርግ መጣህ አለች፣ በጣም ጮኸችበት። እንግዲህ አንችን ለማግኘት ስል የማላደርገው የለም አሁን የኤሚ ሹፌር ሆኜ ወደዚህ ግቢ መጥቻለሁ፣ በማለት ይገልጽላታል። እሷ ግን ኤሚ ስንት ነገር እያደረገችባትና ስንት ተንኮል ቷ ጋር እያሴረችባት ይህንን ወደ ጎን በመተው ደግሞ እሷን እንዳትጎዳት፣ ግን አንድ ፍሬ ልጅ ናት፣ ይህንን ስታደርግ ማየት አልፈልግም፣ በማለትም ኤርሚያስን እየሰደበችው ነበር። ኤርሚም እሷ ስለአንቺ ብዙ ነገር ስታወራ ሰምቻታለሁ አንቺ ግን አሁንም ለሷ ትቆረቆሪላታለሽ በማለት እየገለጸላት ነበረ። ታንም ከኖሃሚን በተሰጣት ምላሽ እየተሰለሰለች እዛ በር ላይ ቆማ በጣም ተናዳና ተበሳጭታ ኤርሚ ይመለከታታል። ምናልባት የጀመርሽ ጉዞ ከኖሃሚን ላይ ለመፎካከር ይመስለኛል፣ ነገር ግን ኖሃሚንን ትመስ ይሆናል እንጂ እሷን መሆን ግን አይቻልም በማለት ኖሃሚን ምን ያህል ድንቅ ሴት እንደሆነችም እየገለጸ ያናድዳት ገብቷል። በዚህ ሁኔታ እያሉ ነበረ ናሆም ወደ እነሱ የተከሰተው ምን እያለች ነው ደግሞ በማለትም ይጠይቃታል። ያሁኔ በጣም ተናድጄ ስለነበረ አይዞሽ እያለኝ ነው ደግሞ ምን ባይ ነው አንችን አይዞሽ የሚለሽ ለማንኛውም ወደዚህ ቤት ሲገባ እንኳን ገና ሳይሆነው ደስ አላለኝም በማለትም ኤርሚን እንዳልወደደውም ይገልጻል። ናሆሜ የቅናት ስሜት ተሰምቶታል ማለትም ምንም እንኳን በመካከላቸው ያለውን ድብቅ ሚስጥር ማወቅ ባይችልም አሁን ላይ ከአምራን ጋር ሲያወራ ስለተመለከተ ብቻ በጣም ተናዶበታል። ወይዘሮ ዝናሽም የኤሚ ሹፌር ምን አይነት እንደሆነ መተዋወቅ ስለምትፈልግ ሂጅና ጥሪውና እስኪ ልተዋወቀው፣ መቼም ወጣት መሆን አለበት በማለትም እያሰበች ነበር። ሆኖም ሄዳ ኤሚ ማዬ ልትተዋወቅ ትፈልግሃለች በማለትም ታስጠራዋለች። ሆኖም ለምንድነው የሚሄደው በማለትም ይጠይቃል። በወሬያቸው መካከል አሁን ኖሀሚንን ያቺ ገረድ ወዘተረፈ እያለች እየተሳደበች ነበረ። እሱን እንኳን እንድትሳደቤ አልፈቅድልሽም ማንኛውም እናትሽ ለምን ይሆን ይፈለጉኝ በማለትም ወደ ቤት ይሄዳል። ሆኖም ገና ሲያዩት ነበረ በውበቱ የተማረኩት አጠገባቸው እንዲቀመጥ ካደረጉት በኋላ ኤሚን፣ እስኪ አንድ ጊዜ ትወጭልኝ ላናግረው በማለትም ኤርሚያስን እየነገሩት ነበር አንተ የምታምር በጣም ድንቅ ወጣት ነህ። ልጄ ደግሞ አንድ ፍሬ ናት። ስለዚህ ለሷ ሌላ ሹፌር መቅጠር ሳይኖርብኝ አይቀርም፣ አንተ ደግሞ ለእኔ ትሆናለህ እያሉም ሊስሙት እየተጠጉት ነው። ይህኔ ኤርሚያስ በጣም ይደናገጣል። ኑሐሚን ይህንን በበሩ ሆና ትመለከት ነበር። በጣም ነው የደነገጠችው። ኤርሚም መጀመሪያ ለልጆች ሹፌር መቅጠር ሳይኖርብኝ አይቀርም የሚለውን ሀሳብ ሲያነሱለት እኔን ከስራ ሊያባርሩ ነው እንዴ? በማለት ነበር ጥያቄውን ያነሳው። አይ እንደዛ ሳይሆን አንተ ለእኔ ሹፌር ትሆናለህ፣ እሷ ደግሞ ሌላ ሹፌር ይፈለግላታል የሚል ሀሳብም አንስተዋል። ሆኖም ኤርሚያስ እንግዲህ ሊስሙት እየታገሉት ሳለ በጣም ደንግጦ ጉዳዮትን ከጨረሱ ቤቱን ለቅቄ ልውጣ በማለትም እየተርበተበተም ተነስቶ ወደ ውጭ ወጥቷል። ቶሎ ስለ አምራን ማንነት በደንብ ተከታተልልኝ፣ መውጫ መግቧ ምን እንደሆነ አጥናለኝ በማለት ትእዛዝ አስተላልፏል። እንዲህ እየተነጋገሩ ሳለ ሆም ወደሳቸው መጥቶም እንዴት ናት አምራን? በጣም ጥሩ ናት አይደለም? በማለትም ለአባቱ እየጠየቀው ነበረ። እንግዲህ ሳያት ጥሩ ልጅ ትመስለኛለች፣ ደግሞ እስኪ በደንብ መጠናት አለባት። ልጄ አትቸኩል፣ ተረጋጋ በማለትም ነግረውታል። አባዬ እንግዲህ አንተ ከወደድካት እማዬ ከሆነችም እሷን ማሳመን እንችላለን በማለትም እየገለጸ ነው። ማንኛውም እስኪ ሰከን በል ብለውታል። ዘሮ ዝናሽም ከዚህ በኋላ የኔ ሹፌር ትሆናለህ ባሉት መሰረት እንግዲህ ኤርሚያስ ሹፌራቸው ሆኖ ጉዞ ጀምረዋል። ሆኖም አንድ ስራ ልሰጥህ ነበር በማለትም ኤርሚያስን አዘውታል። ምን አይነት ስራ እያለም ይደነባበር ገብቷል። ይቺ ቀን ላይ የመጣችው የልጅ ፍቅረኛ ምሳሳት ላይ የመጣችው ሴት እሷን መውጫ ምግቧን ተከታተልልኝ በማለት እንግዲህ በሁለት አቅጣጫ አባትና ልጅ አምራንን ሊያሰልሏት ነው። ኤርሚም ይህንን ሲሰማ በጣም ነው የደነገጠው። ምክንያቱም የራሱን ፍቅረኛ የነበረችውን አምራን ተከታተልልኝ ሲባል አስባችሁት ነው። ለዛሬው ይህንን ይመስል ነበር። በቀጣዩ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።